ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሁን ወደ አጉዌሮ ጉዳይ ብናልፍ ደስ ይለኛለን፣ ምክንያቱም አጉዌሮ ከክርስቲያኖ ሮናልዶ በፊት ያስቀደማቸው አራት ተጫዋቾች አሉ። በፊት ሲል በችሎታ ከክርስቲያኖ ሮናልዶ የተሻሉ የበለጡ ናቸው ብሎ የሚያምናቸውን አራት ተጫዋቾች አስቀምጧል። አንደኛ እነዚህ ተጫዋቾች እነማን ናቸው የሚለውን መስማት እንፈልጋለን ይህ አድማጮቻችንም በስማት የሚፈልጉት ጉዳይ ይመስለኛል ምክንያቱም ክርክሩ ክርስቲያኖ ሮናልዶ ሊዮኔል ሜሲ ነው እንጂ ሌላ ከክርስቲያኖ ሮናልዶ በፊት የተቀመጡ አራት ተጫዋቾች አሉ በእኔ እይታ የሚለው ብዙም ያልተለመደ ስለሆነ ነው እና እሱማ አለ እሱ ያለውን ከሰማችሁ በኋላ እናንተስ ምን ትላላችሁ ነው አድማጮቻችን ስለዚህ መጀመሪያ እሱ ያለውን ነገር እንስማ ከዛ በኋላ ያስኬዳል ያስኬድም የሚለው ላይ እንነጋገራለን። እንደየራሳችን ማለት ነው እንደየራሳችን። መልካም የአጉዌሮን ጉዳይ እናንሳው እንግዲህ። አጉዌሮ የሚለው ከክርስቲያኖ ሮናልዶ የሚሻሉ አራት ተጫዋቾች አሉ፣ እነዚህ ከክርስቲያኖ ሮናልዶ የተሻሉ እግር ኳስ ተጫዋቾች ናቸው የሚል ነው። እንግዲህ ሰርጆ አጉዌሮ ራሱ በጣም ትልቅ ተጫዋች ነው። የእውነት ለመናገር በራሱ በተጫዋችነት ዘመኑ በፕሪሚየር ሊጉ በጣም ትልቅ ትልቅ ተጽዕኖ መፍጠር ከቻሉ በተለይም ደግሞ የማንረሳው በኪፒአር ላይ ያስቆጠራት እና ማንቸስተር ሲቲ በአዲሶቹ ባለቤቶቹ ከተያዘበት ጊዜ ጀምሮ የመጀመሪያ ዋንጫውን ያሸነፈበትን አጋጣሚ አንረሳውም አይደለም። እንደውም በጣም ብዙ ሰዎች በፕሪሚየር ሊጉ ካየናቸው ጎሎች መካከል እንደዚህ ያለ ነገር አላየንም ይላል። በአጠቃላይ ለማንቸስተር ሲቲ ሁለት መቶ ሰባ አምስት አድርገው 184 ጎሎችን አስቆጥሯል። አምስት ዋንጫዎችን ማሸነፍ ችሏል ከማንቸስተር ሲቲ ጋራ። እና አሁን እሱ በጉዳት መደጋገም ምክንያት ነው እንጂ እግር ኳስ ተጫዋችነት ዘመኑ ያበቃው የተወሰኑ ተጨማሪ ጊዜያቶችን እየተጫወተ ማሳለፍ ይችል ነበረ። እንደውም አንዳንድ ሰዎች ምን ይላሉ፣ የዓለም ዋንጫም ላይ ከአርጀንቲና ብሔራዊ ቡድን ጋር እንደው በቋሚነት እንኳን ባይሰለፍ ቡድኑ ዓለም ዋንጫን ሲያሸንፍ ፓርት ኦፍ ዘ ቲም ቢሆን ብለው ለእሱ ብለው የሚመኙለት አሉ። ግን ያው የዓለም ዋንጫን ካታር ተገኝቶ በተለየ መንገድ ከተከታተሉ የቀድሞ እግር ኳስ ተጫዋቾች መካከል አንደኛው ነው። አይደለም፣ ሰርጅዮ አጉዌሮ ነው። በኋላም ልክ አርጀንቲና ፈረንሳይን እንዳሸነፈች ሲታወቅ ሜሲን እስከ ማዘል ሜሲን እስከ መሸከም ወደ ሜዳ ገብቶ ከወቅቱ የብሔራዊ ቡድኑ ተጫዋቾች ጋር ደስታውን የገለጸበትን መንገድ እንደዚሁ እናነሳለን። ስለዚህ የእሱ የመጀመሪያው ያው ምርጡ ተጫዋች ሊዮኔል ሜሲ ነው። ሊዮኔል ሜሲ እንግዲህ ከ2004 አንስቶ እስከ አሁን ድረስ እየተጫወተ የሚገኝ ተጫዋች ነው። እዚህ ላይ በጣም ብዙ ሰዎች ክርክር ላያነሱ ይችላል። ወይም የሰርጅዮ አጉዌሮ ሊዮኔል ሜሲን በአንደኛ ደረጃ ማስቀመጥ ላይገርማቸው ይችላል። በጣም ሌሎች ብዙ ሰዎችም ሜሲን የዓለማችን ምርጡ እግር ኳስ ተጫዋች አድርገው ስለሚያስቀመጡት መስማማት አለመስማማት ሌላ ነገር ነው። ነገር ግን እንደው ዋት የሚያስብል ግን አለ። እንዴት እንዲላል እዚህ ውስጥ እሱን ማካተቱ ምናምን የምንለው አይደለም። ሁላችንም ግን ማወቅ ያለብን ወይም ቢያንስ ማስታወስ ያለብን የሜሲና የአጉዌሮ ወዳጅነት በጣም ለረጅም ጊዜ የቆየ ነው። በልጅነት ጨዋታዎችን በብሔራዊ ቡድን ደረጃ ከመጫወት ለታዳጊ ቡድን ከመጫወት አንስቶ በጣም ብዙ ብዙ ጊዜያቶችን አብረው ያሳለፉ ናቸው። ስለዚህ ሰርጅዮ አጉዌሮ ያው ሊዮኔል ሜሲን የመረጠበትን ምክንያት ልናብራራ የምንገደድ አይመስለኝም። ኦቪየስ ዋንን ና እንደማስረዳት ጊዜ እንደማባከን ካልሆነ በስተቀር አይ ትንሽ ማ ይወራ ስለ ሜሲ ካላች አይ እሱ ሳይሆን ከልክ ነው። ሜሲ ምንም በእግር ኳስ ያለውን የበላይነት ችሎታን በተመለከተ አጉዌሮ እሱን በቀዳሚነት ቢጠራ ምንደነቅበት አይደለም። ዋናው ቅድምን በመግቢያችን ላይ እየተናገር ነው። ብዙ ጊዜ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ ነው ፉክክሩ። ወይም ሰዎች አስተያየት እንዲሰጡ የሚጠየቁት ከሁለቱ ማን ነው የተሻለው የሚበልጠው የሚለውን ነው እንጂ ከክርስቲያኖ ሮናልዶ በላይ ሌሎች ተጫዋቾችም ለእኔ ምርጦች ናቸው ብሎ ሲያስብ ነው አጉዌሮ ዜና ያደረገው፣ እንጂ ሊዮኔል ሜሲ ነው ለእኔ የሚበልጠው ከክርስቲያኖ ሮናልዶ ብቻ ቢሆን ኖሮ ወሬ አናደርገውም ነበር፣ የተለመደ ስለሆነ። እሺ፣ ስለዚህ ዋናው ሁለተኛ፣ ሶስተኛና አራተኛ ማንን አደረገ የሚለው ነው። በዛ መሰረት ከሄድን ሁለተኛ ደረጃ ላይ ያስቀመጠው ሮናልዶ ሊስና ዛሬ ወደ ላይ ማን ነው? ሜሲን በጣም እወዳለሁ አለ። ሜሲን በጣም አደንቃለሁ አለ። ነገር ግን በልጅነት ሮናልዶን መሆን እየተመኘው ነው ያደግኩት ነው የሚለው አጉዌሮ እና በቃ፣ በጣም በጣም በጣም የሚያስፈራ በጣም ትልቅ አቅም ያለው ተጫዋች ነው ይላል ሮናልዶ እና ዛሬውን ስለዚህ በዚህ ተጫዋች ያልተማረከ በዚህ ተጫዋች ያልተደሰተ የለም። ሁለት ጊዜ ባሎን ዶሮን አሸንፈዋል። ጌሙን ኢንፍሉዌንስ የሚያደርግበት መንገድ፣ ጎሎቹን የሚያስቆጥርበት መንገድ እጅግ እጅግ እጅግ በጣም የሚደንቅ ነው ይላል እና በቃ እሱን እያየሁ እሱ ደረጃ ላይ መድረስ እየተመኘው ያደግኩት ተጫዋች ቢኖር ሮናልዶ ናዛሪ ሆኖ አለ። በቃ የሚገርም የሚገርም የሚገርም በቃ ምናልባትም ምን እንደሚል ታውቂያለሽ? ምርጥ በቃ በጣም ትክክለኛው ዘጠኝ ቁጥር ቦታ ላይ የሚጫወት ወይም ሲጫወት ያየው ዓለም ያየው ተጫዋች ሮናልዶ ነው ነው የሚለው ሮናልዶ ናዛሪ ሆነው ነው የሚለው በቃ ከእሱ ወዲያ ላሳር ነው ብሎ ነው ይህንን የሚያስቀምጠው እና በቃ ይሄ ፕሮፐር ነምበር ናይን እሱ ነው ይላል። ተከላካዮችን የሚያልፍበት ፍጥነት ትሪኮቹ ወይም ተከላካዮቹ ምን ተስፋ ይኖራቸዋል ብሎ ነው አጉዌሮ የሚያስቀምጠው። ጥላውን መከተል ብቻ ነው የሚኖራቸው። ዝም ብለ ስታይ እኮ ሮናልዶ የሆነ ገዘፍ ዘፍ ያለ ነው ይመስለሽ ግን በዛ ግዝፈትም ውስጥ ቢሆን በጣም ፈጣን ስለዚህ እሱን ተቃራኒ ሆነው ወይም የእሱን እንቅስቃሴ ለመግታት እሱን ለመቆጣጠር ጥረት የሚያደርጉ የተከላካይ ተጫዋቾች አንድ እድል ብቻ ነው የሚኖራቸው በቃ የእሱን ጥላ እየተከተሉ መሄድ ብቻ ነው የሚኖራቸው እድል ብሏል እና ይሄንን ነገር የሚፈጽምበት ነገር ኳሶችን መረብ ላይ የሚያሳርፍባቸው መንገዶች የተለያዩ መሆናቸው እኔ እንደዚህ አይነት ተጫዋች እኔ አይቼ አላቅም ነው የሚለው እሱ። እና ሁለት ሺ ሁለት ጃፓንና ደቡብ ኮሪያ ባዘጋጁት የዓለም ዋንጫ ላይ ብራዚላዊው በቃ ፍጹም ፍጹም ፍጹም ጀግና የነበረበት ነው እና ያንን ውድድር በጎልደን ቡት ወይም ኮከብ ግብ አግቢ ሆኖ የጨረሰበት ስምንት ጎሎችን ያስቆጠረበት እና በጣም ብዙ ነገሮችን ላነሳ እችላለሁ ነው የሚለው እሱ። እና የዓለማችን ተከላካይ ተጫዋቾች በሙሉ በሀያ አንደኛው ክፍለ ዘመን እንደ ሮናልዶ ናዚያሪዮ አይነት አጥቂ አይተናል ብለው ሊከራከሩኝ የሚችሉ አይመስለኝም አለ። እና ሮናልዶ ናዛሪዮ በጣም በጣም በጣም በጣም የሚገርም የሚገርም የሚገርም ተጫዋች ነው። አሁንም ድረስ ምርጥ ጎል አስቆጣሪ መሆን የሚፈልጉ ተጫዋቾች፣ አሁንም ድረስ ምርጥ አጥቂ መሆን የሚፈልጉ ተጫዋቾች ምሳሌያቸው የሚያደርጉት ሮናልዶ ናዛሪዮ ነው ብራዚላዊውን ሮናልዶ ነው ብሎ ከዛ ከስር ቁጥሩ እንዲቀመጥ ተደርጓል። ለብራዚል የተጫወታቸው ጨዋታዎች ለሪያል ማድሪድ እንደዚሁም ለኢንተር ሚላን ና ለፒኤስቪ ለባርሴሎና የተጫወታቸው ጨዋታዎች ለየክለቡ ና ለየብሔራዊ ቡድኑ ያገባቸው ጎሎች ያሳካቸው ዋንጫዎች እነዚህ ሁሉ ተዘርዝረው ተቀምጠዋል። ስለዚህ ሮናልዶ ናዛሪዮ ከክርስቲያኖ ሮናልዶ በላይ ነው ነው የሰርጂዮ አጉዌሮ ሀሳብ። ሶስተኛ ደረጃ ላይ የተቀመጠውና ከክርስቲያኖ ሮናልዶ ይበልጣል ተብሎ የተገለጸው ሮናልዲኒዮ ነው። ሮናልዲኒዮ እንግዲህ 1998 ላይ በዋናነት እሱን ማየት የጀመርንበት እስከ 2015ም እግር ኳስን የተጫወተ ነው። ምናልባት ሮናልዶ ናዛሪዮ በቀላሉ ኳስን መረብ ላይ ሲያሳርፍ ልታዩት ትችላላችሁ። ነገር ግን በብራዚል ብሔራዊ ቡድንም ውስጥ ሆነ በተጫወተባቸው ክለቦች ውስጥ በቃ የተዋና አይነት ተሰጥኦ ያለው አርቲስቲክ የሆነ ነገር ማድረግ በመቻል ግን ሮናልዲኒዮን የሚስተካከል የሚያዝናና ሰው እኔ አይቻል አቅም ነው ቢለው እና ሮናልዲኒዮ አርጊበሊ ወይም እንደኔ እንደኔ እንደማለት ዘ ሞስት ኢንተርቴኒንግ ፕሌየር ቢኖር አለማችን ላይ እሱ ይላል፣ ሮናልዲኒዮን ማለት ነው እና ጆጋ ቦኒቶ ይላል። የሚወዱት ኳስ ላይ ይደንስባታል። ኳስ ላይ የፈለገውን ነገር ያደርጋል፣ ደግሞ ያምርበታል ይላል። እዚህ ላይ አለመስማማት እኔ ከብደኝ እኔ ያቀማጣል። እውነት ለመናገር ሮናልዲኒዮን ያህል በኳስ የሚራቀቅ ሮናልዲኒዮን ያህል በኳስ የሚፈልገውን ነገር የሚያደርግ ኳስን እንደዛ የሚያነጋግር እኔ ሰው እኔ አይቼ አላቅም። የእውነት ለመናገር ማለት ነው፣ ግን ሌቭሉ ሌላ ነው። አጉዌሮ ነው ይንን እያለ ያን እና በጣም በጣም በጣም በጣም ኤክስትራ ያልተለመደ ታለንት ያላቸው ከምታያቸው ተጫዋቾች መካከል አንደኛው ሮናልዲኒዮ ነው በእሱ በሰጠው ማብራሪያ ላይ በሁለቱ በሮናልዲኒዮም በሮናልዶ ዙሪያ በሰጠው ማብራሪያ ላይ አለመስማማት የሚቻል አይመስለኝም። አሁን ጉዳዩ ከክርስቲያኖ ሮናልዶ አንጻር ሲሆደም ያነጋግረን እንጂ እውነትም እንዳለው ሮናልዶ ሮናልዲኒዮም በእግር ኳስ በጣም ትልቅ ነገር ያሳዩን ተጫዋቾች ናቸው። ከተሰጠው ማብራሪያ ውስጥ ማንስማማበት የለም። እንደውም ቢጨመር ሌላ ኤክስፕላኔሽን ሁሉ ቢኖርንና ስለ ሮናልዲኒዮ አውራ ብትኝ ለምሳሌ ቀኑ ሙሉን ስለ ሮናልዶም ስለ ሜሲም ምናምንም ልታውሬ ትቻለች፣ ግን በተመሳሳይ እድል ቢሰጠኝ ስለ ሮናልዶ ስለ ክርስቲያኖ ሮናልዶ አላወራም ወይ ነው ጥያቄ። ገብቶላል። ያንን ነው የምለው። እና በጣም ብዙ ነገሮችን ያነሳሉ። ባሎንዶርን እያሸነፈ ነው ከባርሴሎና ከኤሲ ሚላን ጋራ ጨዋታዎችን ሲያሸንፍ በቃ ስታዩ የሚያዝናና ነው፣ ምንም ጥርጥር የለውም። ሮናልዲኖና የተሻለ መዝናናት አትችም። ወይም የሚያደርጋቸው ነገሮች አይኖሽ ውስጥ እንዳይገቡ ማድረግ አይቻልም። በሁለት ሺህ አምስት ከቼልሲ ጋራ ሲጫወቱ ፒተር ቼክ ላይ ደንሱ ያገባት ጎል ካርቫሌዮ አብሮት እንዲደንስ ያስገድደው ጨዋታ መሀል እኮ ነው። በጣም በጣም በጣም የሚገርሙ ጊዜያቶቹ ናቸው። ስለዚህ ሶስተኛው ከክርስቲያኖ ሮናልዶ ይበልጣል ተብሎ በአጉዌሮ የተገለጸው ተጫዋች ሮናልዲንሆ የሆነው አራተኛው ዲየጎ ማራዶና ነው። አማቹ ነው። የቀድሞ ማራዶና ነው እንግዲህ፣ ማራዶና ነው። ስለዚህ በአጉዌሮ ሀሳብ አስተያየት መሰረት ለሱ አንደኛ በእግር ኳስ በጣም የሚያደንቃቸው የሚወዳቸው ትልቅ ደረጃ የሚሰጣቸው ተጫዋቾች አንደኛ ሊዮኔል ሜሲ ነው፣ ሁለተኛ ብራዚላዊው ሮናልዶ ነው፣ ሶስተኛ ሮናልዲኒዮ ነው፣ አራተኛ ማራዶና ነው። ከዛ ግን ክርስቲያኖ ሮናልዶ ብሏል አምስተኛ። አራት የሚበልጡት አለ ካለሽ አምስተኛ ነው ማለት ነው እኮ። ግን ከዛ ምንም አምስተኛ ብሎ ስለ ክርስቲያኖ ሮናልዶ የተናገረው ነገር ነገር እየበላሽ ነው ለሮናልዶ ብለሽ አሁን በቃ ይሄንን መነሻ ስምምነትና ልዩነት ማስቀመጥ እኮ እንችላለን። ምንም ምንም መጀመሪያ እኔ ራሱ አጉዌሮ በጣም አንደርሬትድ የተደረገ በቃ እንደሚገባው ብዙ ያልተወራለት ተጫዋች ነው ብዬ ነው ማስበው ለራሱ ለአጉዌሮ ማለት ነው። በተለይ በማንቸስተር ሲቲ የነበረው የቆይታ ጊዜ በጣም አሪፍ ነበር እና እሱ እንዳደረገው አስተዋጽኦ ለማንቸስተር ሲቲ እንደሰጠው አገልግሎት እንደነበረው ወሳኝነት ስለ አጉዌሮ ያን ያክል ገዝፎ ተወርቷል ብዬ አላስብም። በራሱ አጉዌሮ ራሱ በጣም በጣም የሚደነቅ አሪፍ ተጫዋች ነው። ልጠፈጥፊ ነው መስለ አደለም። ምን እኔ አይሰማኝ ምንደንድ አይሰማኝ። ያው ስሜቴን ለመግለጽ ነው እንጂ ቢሆንም ብለሽ ምርጠመስለው አንድ አደራደር ስትንደረደሪ አደራደረሽ እንደዛው ነግን ይሄኛው ስለዚህ አጉዌሮም አንደርሬትድ ነው። እኔ እንደዛ ነው የሚሰማኝ። እኔ ለሱ በጣም ጥሩ እንትን ያለ አመለካከትና ስሜት ነው ያለኝ። እንደዛ ነው የሚሰማ። ከዛ ቀጥሎ ግን የሜሲን ጉዳይ ምንም፣ በቃ እኔ መሆን አለበት ብዬ የማስበው አሁን በመጀመሪያ ደረጃ የንጽጽሩ ምናምን ምናምኑ ብዙ ጊዜ አስፈላጊ እንዳልሆነ በእኛ ፕሮግራም ላይ አንስተናል። ምክንያቱም መቶ በመቶ ተስማምተ የምታነጻጽረው ነገር የለም። ግን እንደው ይሁን እንነጋገርበት፣ ሀሳብ እንስጥበት ከተባለ ለማነጻጸርም ነገሮች የሚመቹት ብዬ የማስበው ክርስቲያኖ ሮናልዶንና ሊዮኔል ሜሲን ነው እየ ነው ማስበው እንጂ አሁን እነ ብራዚላዊ ሮናልዶም ሮናልዲኒዮም ቅድም የተሰጡት ማብራሪያዎችና ከዛም በላይ ቢጨመሩ ሁላችንንም የሚያስማማን ነው፣ ግን ከክርስቲያኖ ሮናልዶ በላይ በእኔ ለማስቀመጥ ግን ይቸግረኛል። ማራዶናንም ጨምሮ ማ እንደም የማራዶና እንትን ውስጥ እዚህኛው ነገር ውስጥ ባይገባ ብዬ ሁላ ጥያቄው ለምን እንደዚህ አይሆንም? ሳምሬ አሁን ቴስት ነው አደለ? ዋናው ነገር አደለ? አሁን እኮ የሆነ ምግብ ቤት ውስጥ ሜኒው ሲመጣልሽ ይህ ያለ፣ ይህ ያለ፣ ያለ ሲባል አንቺም ሁሉም ሊጣፍጥ እኮ ይችላል። አንቺ ግን በአንቺ ወይ ለዚህ ነገር ጥሩ ስሜት የለኝም ወይም ይሄ ነገር እኔ ያመኛል አይስማማኝም፣ ወይም ይሄን ነገር ሐኪም ታይ ብሎኛል ምናምን ብቻ በራስሽ መንገድ እማትወስጂዋል አደለ? ያ ነገር መጥፎ ነው ማለት እኮ አደለ። ስለዚህ የቴስት ጉዳይ እናደርገውና በአጉዌሮ ቴስት ወይም ለእሱ እግር ኳስ እሱ ባለው የእግር ኳስ ጣዕም በቃ አንደኛ ሜሲ ነው፣ ሁለተኛ ሮናልዶ ናዛሪዮ ነው፣ ሶስተኛ ሮናልዲኒዮ ነው፣ አራተኛ ማራዶና ነው ብሏል። የጣም ነው እንጂ የአርጊመንት አይደለም። የመቀበል ችግር እኮ አይደለም እኮ። ኖ ኖ። የአርጊመንት የእሱ ሀሳብ በሎጂክ ጣም ልታስቀይር አትችይማ። ስለዚህ በሎጂክ ጣም ማስቀየር የማንችል ከሆነ የራሳችንን የበልጥ፣ እውነት እኔ ከእግር ኳስ ቁጭ ብዬ ሳይ ምንድን ነው ማየት የምፈልገው የሚል ነገር እኮ አለኝ። እግር ኳስ ሳይ ማየት የምፈልገውን ነገር አብዝቶ የሚሰጠኝ ማን ነው? ወይም አብዝቶ ኳስ ማየት ከጀመርኩበት ጊዜ ጀምሮ አብዝቶ የሰጠኝ ማን ነው የሚለውን ነገር መነሻ አድርጎ ሁሉም ሰው የየራሱን አስተያየት ማስቀመጥ ይችላል። ምንም ጥርጥር የለም። እግር ኳስ ለአንቺ ውጤታማነት ነው ካልሽ ኦፍኮርስ ወደ ክርስቲያኖ ሮናልዶ ልታዘነብይ ትችላለሽ። እግር ኳስ ኢንተርቴንመንት ነው ካልሽ ደግሞ ወደ ሮናልዲኒዮ ልታዘነብይ ትችላለሽ። ብቻ በዛ ከተጫዋች ማየት የምትፈልጊው፣ ከቲም ማየት የምትፈልጊው፣ አርሰናልን የምትደግፊበት ምክንያት እዛ ውስጥ ስላለ ነው። የአንቺ ፍላጎት ይበልጥ የሚያሟለው አርሰናል ስለሆነ ነው። ዩናይትድን የምትደግፊው አንቺ በእግር ኳስ ውስጥ የምትፈልጊውን ነገር ዩናይትድ የበለጠ ፉልፊል ስለሚያደርግ ነው። ባርሳን እምወደው በዛ ምክንያት ነው ምናምን ነው እኮ። ሌላ ነገር የለው። ስለዚህ ከዚህ አንጻር የራስሽን አስቀምጭ። እኳ እኔም እኮ እንደዛ ነው። ልክ አጉዌሮ የራሱን እንዳስቀመጠው ሁሉ እኔ ሁለቱን በቃ አይ ሜሲ አንደኛ፣ ክርስቲያኖ ሮናልዶ ሁለተኛ ምናምን ለማለት ሳይሆን እንደውም የንጽጽር ጉዳይ ብዬ ቅድም ያነሳሁት እሱን ነው እና ነጻጽር፣ በሁለቱ መካከል እንደው ሀሳብ እንስጥ ብንል የሚመቸው ስለ ክርስቲያኖ ሮናልዶና ስለ ሊዮኔል ሜሲ ማውራት ነው። በብዙ ምክንያቶች ነው። አሁን ክርስቲያኖ ሮናልዶንም ሜሲንም በተመለከተ በብዙ ምክንያት ነው። እንደገና ሮናልዶንም ሮናልዲኒዮንም ማራዶናንም በተመለከተ በብዙ ምክንያት ነው እና ልክ የአጉዌሮን ጉዳይ በቃ አምነን እሱ የሚመቸው የሚያስደስተው እግር ኳስ ውስጥ ይሄ ነው ብለን ካመንን ሌሎችም ሰዎች ደግሞ የተለየ አስተያየት አላቸው የሚለው ሁላችንንም የሚያስማማ ይመስለኛል። ለዛ ነው እኔ አሁን ክርስቲያኖ ሮናልዶንም ሊዮኔል ሜሲንም ሮናልዲኒዮንም አሁን ለምሳሌ በሮናልዲኒዮ እግር ኳስ የሚያይ ሰው አልዝናናም ብሎ የሚናገር አይመስለኝም። በጣም የተለየ ነገር ነው የሚያደርገው። ግን የሆነ ደረጃ የማስቀመጥ ሁኔታ ውስጥ ስትመጣ ግን ደግሞ ደረጃ በምታስቀምጥበት የራስ መለኪያ ሮናልዲኒዮን አንደኛ ልታደርግ ትችላለ ወይንም ደግሞ አምስተኛም ስድስተኛም ልታደርግ ትችላለ። በዛ ሂደት ነው እኔ የክርስቲያኖ ሮናልዶ ተጫዋቾች ውስጥ አብዛኞቹን እንኳን አየኋቸው። እግር ኳስ እንደሚወድ ሰው እነሱንም እኔ ኳስ በማየት በሚችልበት እድሜ የነበሩ ወይም ያሉ ተጫዋቾች በመሆናቸው ራሴን እንድድለኛ ቆጥራለሁ። የሮናልዶ መኖር የሜሲ መኖር የሮናልዲኒዮ መኖር እና ምናምን እኔን ትርፋማ አድርጎኛል። አልከሰርኩም በማንም የእውነት ለመናገር ግን፣ ኳስ ሳይ ይበልጥ የሚያዝናኑኝ ግን አንዳቸው ከአንዳቸው ግን ይበላለጣሉ ለእኔ እኔን በማዝናናት ወይም እኔ ላይ በሚፈጥሩት ስሜት ግን አንዳቸው ከአንዳቸው አንዱ ከፍ አንዱ ል አንዳንዶቹ ተጫዋቾች እኮ እግር ኳስ እግር ኳስ እያየ ለምሳሌ፣ እኔ አሁን ክርስቲያኖ ሮናልዶ የሚሰማኝ እግር ኳስ እያየ ስለ ክርስቲያኖ ሮናልዶ በቃ ሲወራ እግር ኳስ ብቻ እኮ አደለም፣ ትዝ የሚል አለ። ስለ ክርስቲያኖ ሮናልዶ በጣም ወንድነቱ፣ አይ፣ አደለም፣ እንደዚ ሳይሆን አደለም፣ በቃ ህይወትን ያሸነፈበት መንገድ፣ ትግሉ። አዎ፣ በጣም በቃ በቃ እኔ አሁን ስለ ክርስቲያኖ ሮናልዶ እግር ኳስ ሜዳ ላይ መጥፎ ነው ለማለት አይደል፣ በጣም ጎበዝ ተጫዋች ነው። ግን ልክ እሱ አብሮ ሲነሳ ከእግር ኳስ ተጫዋችነቱ እኩልም ደግሞ አብሮ የሚመጣብኝ ነገር አለ። ይሄ ይሄ ነገሩ በጣም በጣም የተለየ ነው፣ ከሌሎች ተጫዋቾችም ብዬ ነው ማስበው። አሁን እኮ ቅድም አንተ ስትነግረኝ ተጽዕኖ አለሁ አደለም? በጣም ተጽዕኖ አለ። ግን አሁን ሰሞኑን ለምሳሌ ሜሲ ዳኒያል ቬሲ ያመሰግነው ሰማሽ? እስር ቤት ሆኖ ምን ያህል እንደረዳው ይሄ ዜትሩ ፍራይ እንዳለ እውነተኛ ጓደኛ ማለት ሜሲ ነው አለ፣ ሮናልዲኒዮ ሜሲ ምን እንዳረገለት ሰምቻ ቃለው። እንደውም ሊዮኔል ሜሲ ያ ነገር እንዲነሳ ሁሉ አይፈልግም፣ እስር ቤት ሆኖ የሆነ ገንዘብ ከፍሎለት። ኔማር ራሱ በጣም ብዙ ነገር ያደርጋል። ኔማር ሳይሆን ኤፌስዲፓይ እና ነይማር እነዚህ እነዚህ ተጫዋቾች የሆነ የሆነ ነገር አድርገዋል። አሁን ምንድን ነው? በእነሱ መሳብ ከጀመርሽ በኋላ ሌሎች ነገሮቻቸውንም ከመከታተል ውጭ ልትሆኝ አትችልም። ታያቸዋለሽ። ግን ቅድም እንዳልኩሽ ነው፣ እነዚህም የግል ነገሮቻቸው ጭምር ተጽዕኖ ያሳድሩብሻል። ግን እነሱን ወደ ጎና አድርገሽ ኳስ ስታይ ይበልጥ የሚያስገርምሽ ኳስ ስታይ ይበልጥ የሚያዝናናሽ ግን አንዱ ከሌላው ትንሽ ከፍ ያለ ነው። እኔ ሰው ሀሳቡ መወቀስ አለበት ብዬ እንደውነ ሲምፕል ነገር ነው ይሄ። አጉዌሮ እንደዚህ ያስባል ብሎ ማለፍ ነው እንጂ በቃ ይሄ የራሱ አስተያየት ነው። እኛ የራሳችን አስተያየት እንዳለን ሁሉ ሁላችንም፣ አጉዌሮም የራሱ አስተያየት አለው ነው እንጂ እዚህ ላይ ብዙዎቻችን ራሳችን ላይ መስራት ያለብን ይመስለኛል። ሰው የራሱን ሀሳብ ሲሰጥ ይሄ የአንድ ሰው ሀሳብ ተብሎ መታለፍ ሲችል ወደማያስፈልግ መወቃቀስና መሰዳደብ የምንገባው ነገር አለ ሂዝ ፐርሶናል ኦፒኒየን በቃ ለምንድን ነው አንድን ሰው ከአንድ ሰው በላይ አግዘፈነስ የምናየው? ሲጀመር አጉዌሮ አንድ ሰው ነው። የሰዎችን ሀሳብ ማክበር ላይ ደካሞች ነን፣ በጣም በእውነት በጣም ደካሞች ነን ብዙዎቻችን የእውነት ለመናገር እና በጣም ከአንድ ሰው በላይ አድርገን እንወስደዋለን። ለምሳሌ መቶ ሰላሳ ሚሊዮን አለን አይደል? እኔ የሆነ ዩቲውብ ላይ ወጥቼ ነገር የሆነን ጉዳይ በተመለከተ የራሴን ፐርሰናል አመለካከት ግላ አመለካከት ሲባል አበበ እግዴ እንደዚህ ነው የሚያስበው ብለሽ አታልፊ ወይም ደግሞ በዛው ጉዳይ ላይ እኔ ደግሞ ከእሱ በዚህ ጉዳይ ላይ እንደዚህ ነው እኔ ያመለካከታት ድሮም እሱ ብለሽ ለምን ትጀምሪያለሽ? በነገራችን ላይ ደግሞ የቀሽም አስተያየትም እኮ አለ የሰጠው። ሮናልዶን የምናደንቃቸው የምንወዳቸው ተጫዋቾች ናቸው። ከፍ አድርጎ ማየት ሮናልዲኒዮን ከፍ አድርጎ ማየት ሜሲን ከፍ አድርጎ ማየት ማራዶና ከፍ ያላሉ ተጫዋቾችን ዓለም ከፍ ያደረገው የሆነ ከሆነ ቦታ አምጥተዋቸው አላል በቃ እነሱ እሱን የበለጠ ኢምፕረስ ያደረጉታል ከክርስቲያኖ ሮናልዶ በላይ። ይሄ ክርስቲያኖ ሮናልዶን አያሳን ሰውም አጉዌሮ አንድ ሰው ነው፣ የራሱ አስተያየት ነው የሰጠው። ሌሎች መአት ሰዎች ደግሞ አሉ ክርስቲያኖ ሮናልዶን ከሁሉም በላይ ደግሞ የሚያደርጉ የእነሱም የሲኒ ያኮስሰዋል ማለት እኮ አይደለም። ቅድም ባልኩት ነው ነው የምንረዳው የራሳችን ጣዕም አለን። በየጣዕማችን አንዱ ከአንዱ ትንሽ ከፍ አንዱ ከአንዱ ትንሽ ዝቅ ሊል ይችላል። ማንን ማየት ትመኛለሽ ነው በቃ እኮ። በሌላ መንገድ ጥያቄው ቢቀርብ የሜሲ ጨዋታ እያለ አምስት ሰዓት ላይ ተቀምጠሽ ታያለሽ? የሮናልዶ ጨዋታ እያለ አምስት ሰዓት ላይ ተቀምጠሽ ታያለሽ? ሮናልዲኒ ሆንማ ሳላይ እንቅልፍ የምን አባቱ ምናምን ትያለሽ ወይስ ክርስቲያኖ ሮናልዶ? ያንን ነው ጣም ብለን የምንጠራው አይደል? ይበልጥ ለማየት የምትመኘው ምናምናል ኤኒዌይስ፣ እናመሰግናለን ሁላችሁንም አድማጮቻችንን አስተያየት ስለሰጣችሁ፣ ስላዳመጣችሁን፣ ስለተሳተፋችሁ እጅግ አድርገን በድጋሚ ማመስገን እንፈልጋለን። ኢትዮጵያ ለዘላለም ትኑር።